የማሌዢያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም በኢትዮጵያ የሶስት ቀናት ይፋዊ የስራ ጉብኝት እያደረጉ ይገኛሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በቤት ልማት መርሃ ግብር በአነስተኛ የኑሮ ደረጃ ለሚገኙ የከተማ ነዋሪዎች በተመጣጣኝ ድጋፍ የቤት ባለቤት ለማድረግ እየተሰራ ነው አሉ። የልማት ፕሮጀክቶች የኢትዮጵያን መጻኢ ዕድል የተሻለ ለማድረግ ጉልህ ሚና አላቸው ሲሉ የተፎካካሪ ፖለቲካ ፓርቲ አመራሮች ተናገሩ። በትላንትናው ዕለት ዘጠኝ ላብራቶሪ ምርመራ ተደርጎ አንድ ሰው በማርበርግ ቫይረስ መያዙ ተገለጸ። ከውጪ ሳውዲ አረቢያ ከአሜሪካ ጋር የ1 ትሪሊየን ዶላር የንግድ ስምምነት እንደምታደርግ አስታወቀች። ሰላም ጤና ስጥልን፣ ውድ የሐሳብ ቤተሰቦች እንደምን ውላችኋል። ይህ ሐሳብ ሚዲያ ነው። ከዚህን ሰዓት ጀምሮ እንግዲህ አጠራ ጠር ያሉና እንዲሁም አንድ በዝርዝር የምንመለከተውን የውጭ ጉዳይ ጨምሮ በዕለቱ የተሰሙ አበይት ጉዳዮች እናጋራችኋለን። አብሬያችሁ ቆይታ የማደርገው ቴዎድሮስ ብርሃኑ ነኝ። መልካም ጊዜ ይሆነልን። የማሌዢያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም በኢትዮጵያ የሶስት ቀናት ይፋዊ የስራ ጉብኝት እያደረጉ ይገኛሉ። ሚኒስትሩ አዲስ አበባ ሲደርሱ በጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል ተደርጎላቸዋል። አቀባበሉንም ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሶስት ቀናት ይፋዊ ጉብኝት እንኳን ወደ ምድረ ቀደምት ኢትዮጵያ በደህና መጡ፣ ጉብኝቱ በማሌዢያና ኢትዮጵያ መካከል እያደገ ያለውን ወዳጅነትና ትብብር የሚያሳይና በሀገራችን የብልጽግና ጉዞ ውስጥም ጠቃሚ ጊዜ የተደረገ ጉብኝት ነው ብለዋቸዋል። የማሌዥያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም ጉብኝትን አስመልክቶ የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ጉብኝቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንጆቹ 2024 ጥቅምት ወር ላይ በማሌዥያ ያደረጉትን መደበኛ ጉብኝት ተከትሎ የተደረገ መሆኑን ጠቅሷል። ይህ ጉብኝት በማሌዥያ ጠቅላይ ሚኒስትር ደረጃ በኢትዮጵያ የተደረገ የመጀመሪያው ይፋዊ የስራ ጉብኝት መሆኑን የጠቀሰው መግለጫው ይህም ከፈረንጆቹ 1965 ጀምሮ የተመሰረተውን የሁለቱን ሀገሮች የ60 ዓመታት የዲፕሎማሲ ግንኙነት የሚያጠና ሊያሸጋግር እንደሆነም ገልጿል። የጠቅላይ ሚኒስትር ዳቶ ሴሬ አንዋር ኢብራሂም ጉብኝት የኢንቨስትመንት እንዲሁም የንግድና ኢንዱስትሪ ትስስሮችን ጨምሮ ሌሎች የሀገሪቱ ከፍተኛ ባለስልጣናትን ያካተተ ልዑካን ቡድን መሆኑም ተነግሯል። በሶስቱ ቀናት ቆይታ የሁለቱ ሀገራት መሪዎች በሀገራቱ ወዳጅነት ሁኔታዎችና በንግድና ኢንቨስትመንት፣ በግብርና፣ በጤና፣ በቱሪዝም፣ በትምህርት እንዲሁም በሕዝብ ለሕዝብ ግንኙነቶች ዙሪያ የተለያዩ አዳዲስ የትብብር እድሎችን ለመፍጠር ይመክራሉ ተብሎ ይጠበቃል። ሁለቱ መሪዎች በተለይ በቱሪዝም ዘርፍ በትብብር ለመስራት የመግባቢያ ስምምነት ይፈራረማሉ ተብሎ እንደሚጠበቅ የጠቀሰው መግለጫው በጤናና የአየር ትራንስፖርት ዘርፍም ተመሳሳይ ስምምነቶች ይኖራሉ ተብሎ እንደሚጠበቅ አስፍሯል። የከተሞች የትብብር ሰነድ እንዲሁም የሁለቱን ሀገራት የንግድ ትስስሮች የሚያጠናክሩ ሰነዶች ላይም ከመግባባት ይደረሳል ተብሎ ይጠበቃል። ለማሌዥያ በ2024 ኢትዮጵያ በአፍሪካ 26ኛዋ ትልቋ የንግድ አጋር እንደነበረች የጠቀሰው መግለጫው ይህም የሁለቱን ሀገራት የንግድ ትብብር ከከዚህ ቀደሙ አንጻር በ50 በመቶ ከፍ ያደረገ መሆኑንም ጠቁሟል። ማሌዥያ ወደ ኢትዮጵያ ከምትልካቸው ምርቶች ውስጥ ኤሌክትሪክ የኤሌክትሪክ እቃዎች፣ ዘይት እና የዘይት እቃዎች፣ የኬሚካል ምርቶች እና የተለያዩ ጨርቃጨርቅ እንዲሁም እንዲሁም አልባሳት ይገኙበታል ተብሏል። በአንጻሩ ኢትዮጵያ የግብርና ምርቶችን፣ የትራንስፖርት መሳሪያዎችን፣ የብረት ንጥረ ነገሮችንና ሌሎች መሰል እቃዎችን በመላክ ትታወቃለች። ጠቅላይ ሚኒስትር ዳቶ ሴሪ አኗር ኢብራሂም የኢትዮጵያ ይፋዊ የስራ ጉብኝታቸውን ካጠናቀቁ በኋላ ወደ ደቡብ አፍሪካና ኬንያ ያቀናሉ ተብሎ ይጠበቃል። ከኅዳር ስድስት ቀን 2018 ዓ.ም ጀምሮ በአፋር ክልል በሰመራ ሎጊያ ከተማ ሲካሄድ የቆየው አስረኛው የኢትዮጵያ ከተሞች ፎረም በዛሬው ዕለት ተጠናቋል። በማጠቃለያ መርሃ ግብሩም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የክልሉ ርዕሰ መስተዳድር አወል አርባ፣ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒና ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚሁ ጊዜ በቤት ልማት መርሃ ግብር በአነስተኛ የኑሮ ደረጃ ላይ ለሚገኙ የከተማ ነዋሪዎች በተመጣጣኝ ድጋፍ የቤት ባለቤት ለማድረግ እየተሰራ ራ ነው ብሏል። በዚሁ ፎረም ላይ ከተሞች የተቀየሰውን የኢትዮጵያ የብልጽግና ጉዞ ለማሳካት የበኩላቸውን ሚና እንዲወጡ ትልቅ ተልዕኮ ተሰጥቷቸዋል ያሉት ምክትል ጠቅላይ ሚኒስትሩ የብልጽግና ጉዞን አጠናክሮ በማስቀጠል የዜጎችን ፍትሐዊ ተጠቃሚነት የሚያረጋግጥ ስርዓት ለመገንባት በሁሉም የልማት መስኮች ርብርብ እየተደረገ መሆኑን አረጋግጧል። በዚህ መሰረትም ስራዎችን ለማሳለጥ የሚያግዙ በርካታ የህግ ማዕቀፎች ተቀርጸው ተግባራዊ እየተደረጉ እንደሆነና ለውጦችም መታየት መጀመ ምራቸውን አስረድቷል። በፌዴራል በክልልና በከተሞች መካከል ያለውን ቅንጅታዊ አሰራር በላቀ ደረጃ መሻሻል እያሳየ መምጣቱን ጠቅሰው ይህንም አጠናክሮ በማስቀጠል የእድገትና የብልጽግናውን እቅድ ለማሳካት መረባረብ ይገባል ብለዋል። በመድረኩ የከተማና መሰረተ ልማት ሚኒስትሯ ጫልቱ ውሳኔ በበኩላቸው ፎረሙ ከተሞች በመሰረተ ልማት ዝርጋታ፣ በመዘጋጃ ቤት አገልግሎት አሰጣጥ፣ በኮሪደር ልማት አተገባበርና በሌሎች ዘርፎች ላይ ተመክሮ የተለዋወጡበት ነበር ብለዋል። በከተማ የመሬት አጠቃቀምና የቤት ልማት አያያዝን ለመቅረፍ ስራዎች እየተሰሩ መሆኑን ጠቁመው የከተሞች የልምድ ልውውጥን በማጠናከር ወደ ተሻለ ብልጽግና መሻገር ይገባል ብለዋል። በአገልግሎት አሰጣጥ ላይ የሚነሳውን ቅሬታ መፍታት እንደሚገባ የተናገሩት ሚኒስትሯ በሰምራሉ ወጊያ ከተማ ሲካሄድ የቆየው አስረኛው የከተሞች ፎረም ስኬታማ እንደነበርም አመላክተዋል። የሰው ልጆች ሁሌም በማደግና መለወጥ ፍላጎት ውስጥ እንደመገኘታቸው ከተሞችን ይፈጥራሉ፣ ወደ ከተሞች ይተማሉ፣ ከተሞችንም ያሳድጋሉ ብሏል። ታምራዊ በሚመስል መልኩ በለውጥ ፍጥነት እየገሰገሰች በምትገኘው ዓለም ውስጥ ከተማና ከተሜነት የዚህ ለውጥ መነሻ፣ የከፍታውን መድረሻ ምልክት መሆኑን ተናግረዋል። የዓለም ለውጥና ዘመናዊነት አካል የሆነችው ኢትዮጵያ ከለውጡ ጋር እኩል ለመጓዝ በመንግስት ደረጃ ከተሞችን በተመለከተ ፖሊሲና ግብ በማስቀመጥ በተከናወነው ስራ ውጤት መመዝገቡንም አብራርቷል። የከተማና መሰረተ ልማት ዘርፍ ከህብረተሰቡ ህይወት ጋር የተሳሰረ በመሆኑ በቂ ትኩረትና ክትትል ካላገኘ ቅሬታ የሚያስከትል እንደሆነም አስገንዝቧል። በተለይም የማዘጋጃ ቤታዊ አገልግሎት ለረጅም ጊዜ ከፍተኛ የህዝብ ሮሮ ያለበትና ስር ነቀል በሆነ መንገድ መቅረፍ ያልተቻለ ጉዳይ መሆኑንም ጠቁመዋል። በመሆኑም ከክልሎች ጋር በመቀናጀት ህብረተሰቡን ያረኩና አብነት የሚሆኑ የማዘጋጃ ቤቶች አገልግሎቶችን በመለየት ለሌሎች በተሞክሮ መልክ ሊሻገሩ የሚችሉበትን ስልት ቀየስ ይገባል ብለዋል። የማዘጋጃ ቤታዊ ገቢዎች መጨመራቸው እንደ ትልቅ ስኬት የሚነሳ መሆኑን በመጥቀስ ከተሞች በሰበሰቧቸው ገቢዎች በሚታይ ደረጃ ልማቶቻቸውን እንዲያፋጥሙ አሳስበዋል። በከተሞች ሴፍቲኔትና ምግብ ዋስትና ስራዎች ከድህነት ወለል በታች ያሉ የከተማ ነዋሪዎችን የመደገፍ ስራ እየተሰራ መሆኑን ገልጸው የከተማ ነዋሪዎች በዘላቂነት የተሻለ የኑሮ ለውጥ እንዲያገኙ መስራት እንደሚገባ ተናግረዋል። በከተማ የመኖሪያ ቤቶች ልማት የተሻለ አቅጣጫ በመከተል በማህበራት በመንግስትና በባለሀብቶች ጥምረት እንዲሁም በሌሎች አማራጮች በመስራት ውጤቶችን ማይችለናልም ብለዋል። ከተሞች የአረንጓዴ ልማት ስፍራዎች በማዘጋጀት እያከናወኗቸው ያሉ ተግባራት ተስፋ የሚሰጥ መሆኑንም ተናግሯል። የከተማ መሬት አጠቃቀም በዘመናዊ የመረጃ ስርዓት ተደግፎ እንዲተዳደር በማድረግ የመሬት ሀብት ለሀገራዊ ኢኮኖሚያዊና ማህበራዊ እድገት የበኩሉን አስተዋጽኦ እንዲያበረክት የሚያስችል ስራ መሰራቱንም ጠቅሰዋል።

በመንግስት ይፋ የተደረጉ ግዙፍ ሀገራዊ ልማት ፕሮጀክቶች የኢትዮጵያን መጻኢ ዕድል የተሻለ በማድረግ ሁሉን አቀፍ እድገት የሚያረጋግጡ ናቸው ሲሉ የተፎካካሪ ፖለቲካ ፓርቲ አመራሮች ገለጹ። የጉባ ብስራት ከሆኑት መካከል የአፈር ማዳበሪያ፣ የኒውክሌር ማበልጸጊያ፣ የአፍሪካ ግዙፍ የኢትዮጵያ አየር መንገድ ግንባታ፣ የጋዝ ፋብሪካ፣ የነዳጅ ማጣሪያ እንዲሁም ከአንድ ነጥብ አምስት ሚሊዮን በላይ ቤቶች ግንባታ እንደሚገኙበት ኢዚአ በዘገባው አስታውሷል። የተፎካካሪ የፖለቲካ ፓርቲ አመራሮቹ በጠቅላይ ሚኒስትር አብይ አህመድ ይፋ የተደረጉ የልማት ፕሮጀክቶች የኢትዮጵያን መጻኤ ዕድል የተሻለ ለማድረግ ጉልህ ሚና አላቸው ማለታቸውንም አስፍሯል። የጤና ሚኒስትሯ ዶክተር መቅደስ ዳባ በኢትዮጵያ ከአሜሪካ አምባሳደር ሀርቪንግ ማሲንጋ ጋር በማርበርግ ቫይረስ በሽታ ምላሽ ላይ ተወያዩ። ውይይቱ ያተኮረው ኢትዮጵያ በደቡባዊ የአገሪቱ ክፍል በተከሰተው የማርበርግ የቫይረስ በሽታ አጠቃላይና ና ፈጣን ምላሽ መስጠት ላይ መሆኑን የጤና ሚኒስቴር በማኅበራዊ ትስስር ገጹ አስፍሯል። ዶክተር መቅደስ የበሽታውን የላብራቶሪ ምርመራ፣ ከታካሚዎች ጋር የነበሩ ንክኪዎች ክትትል የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድመው የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። በኢትዮጵያ የአሜሪካ አምባሳደር የሆኑት ማሲንጋ በበኩላቸው የኢትዮጵያን ጠንካራና ወቅታዊ እርምጃ አድንቀዋል። የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግም የአሜሪካ መንግሥት ዝግጁ መሆኑን አረጋግጠዋል። ከዚሁ ጋር በተያያዘ በትናንትናው ዕለት ዘጠኝ የላቦራቶሪ ምርመራ ተደርጎ አንድ ሰው በማርበርግ ቫይረስ መያዙም ታውቋል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማርበርግ ቫይረስ በሽታ ሁኔታን አስመልክቶ ባወጡት ዕለታዊ መረጃ ተጨማሪ አንድ ሰው በቫይረሱ መያዙን ገልጸዋል። በትናንትናው ዕለት ዘጠኝ የላቦራቶሪ ምርመራዎች መካሄዳቸውን የጠቀመው መረጃው አንድ ሰው በቫይረሱ መያዙንና ስምንት ሰዎች ደግሞ ነጻ መሆናቸውን አመልክቷል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 26 የላራ ቶሪ ምርመራዎች መከናወናቸውንና ቫይረሱ በአራት ሰዎች ላይ መገኘቱ ተረጋግጧል የተባለው ቫይረሱ እንደተገኘባቸው የተገለጹ ሶስት ሰዎች ህይወታቸው ማለፉም የሚታወስ ነው። ውድ የሀሳብ ሚዲያ ቤተሰቦቻችን አብራችሁን ስላላቸው እናመሰግናለን። አሁን አንድ ከውጭ ያገኘነውን መረጃ በዝርዝር እናጋራችኋለን። ሳዑዲ አረቢያ ከአሜሪካ ጋር የአንድ ትሪሊየን ዶላር የንግድ ስምምነት እንደምታደርግ አስታወቀች። በትላንትናው ዕለት ወደ አሜሪካ ያመሩትና በዶናልድ ትራምፕ ደማቅ አቀባበል የተደረገላቸው የሳዑዲው አልጋ ወራሽ ልዑል መሐመድ ቢን ሰልማን ሀገራቸው ሳዑዲ አረቢያ የአብርሃምን ስምምነት ልትቀላቀል እንደምትችል ፍንጭ ሰጥተዋል። አደም ያሲን ተጨማሪ አለው።

ይህ የፈረሶች ጋጋታ ይህ የማርሽ ባንድ ጩኸት ይህ የኤፍ 35 የጦር ጀቶች በረራ ወደ ዋይት ሀውስ የሚመጣን አንድ ሰው ለመቀበል ነው። ሰውየው የሩሲያው ፕሬዝዳንት ቭላዲሚር ፑቲን አይደሉም። የቻይናው መሪ ሺ ጂንፒንግ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የእንግሊዙ ጠቅላይ ሚኒስትር ኪር ስታርመርም አልነበሩም። የሳውዲው አልጋወራሽ ልዑል መሐመድ ቢን ሰልማን ናቸው። ከሰባት ዓመት በኋላ ወደ ዋይት ሀውስ ያመሩት በዶናልድ ትራምፕ ቀይ ምንጣፍ ተነጥፎላቸው ትልቅና ደማቅ አቀባበል የተደረገላቸው መሐመድ ቢን ሰልማን ከትራምፕ ጋር ትልቅ የንግድ ስምምነት አድርገዋል። በትናንትናው ዕለት ቢን ሰልማንን በዋይት ሀውስ ተቀበለው ውይይት ያደረጉት ትራምፕ ሳውዲ አረቢያ የአብርሃምን ስምምነት እንድትቀላቀል በድጋሚ ለኤምቢኤስ ጥያቄያቸውን አቅርበዋል። ወደ አብርሃም ስምምነት ለመቀላቀል የፍልስጤን መንግስት መመስረትን እንደመደራደሪያ ያቀረቡት አልጋውራሹ መሐመድ ቢን ሰልማን ለፍልስጤን መንግስት እውቅና እንዲሰጥና የሁለት ሀገራት መፍትሄ እንዲመጣ ጥያቄያቸውን አቅርበዋል። ከሁሉም የመካከለኛው ምስራቅ ሀገራት ጋር ጥሩ ግንኙነት መፍጠር ጥሩ ነው ብለን እናምናለን፣ በማለት የተናገሩት ቢን ሰልማን አገራቸው ሳውዲ አረቢያ የአብርሃም ስምምነት አካል መሆን እንደምትፈልግ ተናግረዋል። ሀገራቸው ሳውዲ አረቢያ የአብርሃም ስምምነት ልትቀላቀል እንደምትችልና ከእስራኤል ጋር ያላትን ግንኙነት ወደ መደበኛነት መንገድ ልትመልስ እንደምትችል ያስታወቁት መሐመድ ቢን ሰልማን በፍልስጤም ጉዳይ የሁለት ሀገራት መፍትሄ ለማግኘት እርግጠኛ መሆን እንደሚፈልጉ ተናግረዋል። ከቢን ሰልማንና ከትራምፕ ውይይት አስቀድሞ የሳዑዲ አረቢያ ባለስልጣናቶች ሪያድ የፍልስጤም መንግስት መመስረትን በተመለከተ ለእስራኤል እውቅና እንዲሰጥ ቁርጠኛ መሆኗን መናገራቸውን አልጀዚራ ዘግቧል። ከቢን ሰልማን ጋር ውይይት ያደረጉት ትራምፕ በአጭር ጊዜ ውስጥ የበለጠ ውይይት እንደሚያደርጉ አስታውቀዋል። ከወራት በፊት ከሳዑዲ አረቢያ ጋር የ600 ቢሊዮን ዶላር ስምምነት ተፈራርሞ የመጡት ዶናልድ ትራምፕ ይህ ስምምነት ወደ አንድ ትሪሊዮን ዶላር እንደሚያደርግ ከቢን ሰልማን ሰምተዋል። መሐመድ ቢን ሰልማን ሀገራቸው ሳውዲ አረቢያ ከዩናይትድ ስቴትስ ጋር የአንድ ትሪሊዮን ዶላር የንግድ ስምምነት እንደምታደረግ በማስታወቃቸው ምክንያት ለአሜሪካ ኩባንያዎች ትልቅ የስራ ዕድል እንደሚፈጥርም ተገልጿል። የትናንትናውን የቢን ሰልማንንና የትራምፕን ፍቅር ለማክሰም የፈለገች የመሰለችው ከኤቢሲ ኒውስ ሚዲያ የመጣችው ጋዜጠኛ ባቀረበችው ጥያቄ ቢን ሰልማንን ጭንቀት ውስጥ እንዲገቡ ብታደርግም ዶናልድ ትራምፕ ግን ወዳጃቸውን ሲከላከሉ አምሽተዋል። የጀማል ካሾጌን ግድያ በማንሳት መሐመድ ቢን ሰልማን ስለ ግድያው መልስ እንዲሰጡ ጥያቄ ያቀረበችው ጋዜጠኛ ትራምፕ ጋዜጠኛ ኬት እንደመጣች ከጠየቁ በኋላ ዜናው ውሸት እንደሆነ ተናግረዋል። ወዳጃቸው መሀመድ ቢን ሰልማን ስለ ካሾጊ ግድያ የሚያውቁት ነገር እንደሌለ የተናገሩት ትራምፕ እንግዶችን ማሸማቀቅ እንደማይገባም አስታውቀዋል። የአሜሪካና የሳውዲ አረቢያን ወዳጅነት ለማበላሸት በኡሳማ ቢንላደን አማካኝነት በፈረንጆቹ አቆጣጠር ኦክቶበር ሰባት በአሜሪካ ጥቃት እንደ ተፈጸሙ ያስታወቁት ቢንሰልማን ሀገራቸው ሳውዲ አረቢያ የካሾጊን ግድያ ለማጣራት ትክክለኛውን እርምጃ እንደ ተከተለች ተናግረዋል። በዛ በሻማ በተንቆጠቆጠው ዶናልድ ትራምፕ፣ ጄዲ ቫንስ እና ማርኮ ሩቢዮ እንደ አዲስ ሙሽራ በጥቁር ከረባት በታነቁበት የፊፋው ፕሬዚዳንት ጃን ኢንፋንቲኖ፣ የዓለም ቁጥር አንድ ባለሀብቱ ኤለም መስክና የአምስት ጊዜው የባላንዶር አሸናፊው ክርስቲያኖ ሮናልዶ በተጋበዙበት የእራት ግብዣ ፕሮግራም ላይ ንግግር ያደረጉት ትራምፕ የኔቶ አባል ሀገራት ያልሆኑ ነገር ግን የአሜሪካን የደህንነት ሽፋን በሚያገኙ ሀገራት ዝርዝር ውስጥ ሳውዲ አረቢያ እንደምትገባ አስታውቀዋል። ለመሐመድ ቢን ሰልማን የእንኳን ደስ አላችሁ መልእክታቸውንም አስተላልፈዋል። ደ ዶናልድ ትራምፕ በራት ግብዣው ላይ ንግግር ያደረጉት የሳውዲው አልጋ ወራሽ መሐመድ ቢን ሰልማን አገራቸው ሳውዲ አረቢያ ከዘጠኝ ዓመታት በላይ ከዩናይትድ ስቴትስ ጋር በመከላከያ አጋርነት ስትሰራ መቆይቷን በመግለጽ ሪያድ በሁለተኛው የዓለም ጦርነት ለአሜሪካ ዋና ነዳጅ አቅራቢ ሀገር እንደነበረችም ተናግረዋል። ለሳኡዲ አረቢያ ኤፍ35 ተዋጊ ጦር ጀቶች እንደሚሸጡ ሲያስታውቁ የነበሩት መሐመድ ቢን ሰልማንንም በደማቅ አቀባበል የተቀበሉት ትራምፕ ሀገራቸው አሜሪካ ረብጣ ዶላሮችን የምታገኝበትን ስምምነት በትናንትና እለት ከአልጋ ወራሹ ጋር ፈጽመዋል። አምስት ወራት በፊት ወደ መካከለኛው ምስራቅ በማምራት ከሳውዲ አረቢያ ጋር የ6 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት ያደረጉት ትራምፕ በዛሬ ሁለት የሳውዲውን አልጋ ወራሽ መሐመድ ቢን ሰልማን ተቀብለው በዋይት ሀውስ እንደሚመክሩ ተገልጿል። ወደ ዋይት ሀውስ እንደሚያቅኑ የተነገረላቸው መሐመድ ቢን ሰልማን ከዶናልድ ትራምፕ ጋር ለሰላማዊ ዓላማ በሚውል የኒውክለር ኃይል ላይ ውይይት እንደሚያደርጉ ሮይተርስ ዘግቧል። ከሰባት ዓመት በፊት ወደ ዋይት ሀውስ አቅንተው የነበሩት ጋዜጠኛ ጀማል ካሾጌን በቱርክ እንዳስገደሉ በበርካታ የውጭ መገናኛ ብዙሃኖች ሲናገርላቸው የቆዩት በቅጽል ስማቸው ኤምቢኤስ እየተባሉ የሚጠሩት መሐመድ ቢን ሰልማን የአሜሪካን ኤፍ35 የጦር ጀት ተቀብለው ለመምጣት ጉዞ ጀምረዋል። ካሾጌ ግድያ በኋላ በዋይታ ውስጥ እግራቸው ረግጦ የማያውቁት መሐመድ ቢን ሰልማን ከጦር ጀቱ ባለፈ ሳውዲ አረቢያ ሰላማዊ የኒውክሌር ኃይል ማመንጫ ጣቢያ እንዲኖራት ከትራምፕ ጋር ለመወያየት ቀጠሮ ይዘዋል። ከአንድ ወር በፊት የፓኪስታኑን ጠቅላይ ሚኒስትር ሼባዝ ሻሪፍን ተቀብለው ውይይት አድርገው የነበሩት፣ በአረብ ሀገራት ላይ ስጋት እየፈጠረ የመጣውን የእስራኤልን ጥቃት ቀድሞ መከላከል የፈለጉት መሐመድ ቢን ሰልማን ሀገራቸው ሳውዲ አረቢያ ከፓኪስታን ጋር የጋራ ወታደራዊ ስምምነት እንድታደርግ ማድረጋቸውን አይዘነጋም። የቢንያሚን ኔታንያሁ ሀገር እስራኤል ስጋት የፈጠረችባቸው ቢን ሰልማን በሻንጣቸው ዶላሮችን ጭነው በዛሬው ዕለት ወደ ዋይት ሀውስ እንደሚያቀኑ እየተነገረ ይገኛል። የሀገራቸውን ጥቅም ማስጠበቅ የሚፈልጉት ሳውዲ አረቢያንም፣ እስራኤልንም፣ ኳታርንም፣ ዩናይትድ አረብ ኤምሬትንም መያዝ የሚፈልጉት ትራምፕ በጋዛ፣ በሶሪያ፣ በሊባኖስና ና በኳታር ላይ ጥቃት ሲፈጽም የነበረውን ኤፍ ሰላሳ አምስት የጦር ጀት ለቢን ሰልማን ሀገር ሳውዲ አረቢያ ለመሸጥ ወስነዋል። በኢራን የኒውክሌር ማብለያ ጣቢያ ላይ ኤፍ 35 የጦር ጀታቸው የፈጸመውን ገድል በመናገር ያሞካሹት ትራምፕ ለበርካታ ዓመታት ነዳጅ ስትሸጥላቸው ለነበረችው ሳውዲ አረቢያ የጦር ጀቱ እንደሚሸጡ አስታውቀዋል። 35ዛሬ ሁለት ከትራምፕ ገውይት የሚያደርጉት መሐመድ ቢንሰልማን ሰልማን በርካታ ሚሊዮን ዶላር የሚያወጡ 48 የጦር ጄቶችን ከአሜሪካ የመግዛት ፍላጎት እንዳላቸው ዩሮኒውስ ዘግቧል። እንደ ዩሮኒውስ ዘገባ በመካከለኛው ምስራቅ ጦቻቸውን በጦር መሣሪያ እያፈረጠሙ የሚገኙት ኢራንና እስራኤል ቢንሰልማንን ስጋት ውስጥ በመክተታቸው ምክንያት አልጋ ወራሹ የሀገራቸውን ደህንነት ለማጠናከር እንደፈለ ተገልጿል። ይህ የዶናልድ ትራምፕ ውሳኔ ለእስራኤል መጥፎ ዜና ይዞ ሲመጣ፣ የአሜሪካ ተፎካካሪ ለሆነችው ቻይና መልካም ዜና ይዞ መጥቷል። ቴክኖሎጂዎቿ በቻይና እጅ እንዳይገቡ ጥንቃቄ የምታደርገው ዩናይትድ ስቴትስ ኤፍ 35 የጦር ጀቶቿን ለሳውዲ አረቢያ የምትሸጥ ከሆነ ይህ የጦር ጀት በቤጂንግ እጅ እንደሚገባ አልጀዚራ ዘግቧል። የትራምፕ ውሳኔ ተከትሎ ተቃውሟቸውን ያሰሙት አንዳንድ የእስራኤል ባለስልጣናት ኤፍ 35 የጦር ጀት ለሳውዲ አረቢያ እንዳይሸጥ ጥያቄ እያቀረቡ ይገኛል። ዶናልድ ትራምፕ ይህንን የጦር ጀት ለሳውዲ አረቢያ የሚሸጡ ከሆነ በመካከለኛው ምስራቅ በጦር መሳሪያ አቅሟን የገነባቸው እስራኤል በቀጠናው ላይ ያላትን የረጅም ጊዜ ወታደራዊ የበላይነት ሊሸረሸረው እንደሚችልም ተገልጿል። የእስራኤል ተቃዋሚ ፖለቲከኛና የቀድሞ የእስራኤል ጦር ምክትል አዛዥ የነበሩት የአየር ጎላን የትራምፕ ውሳኔ እስራኤል ለአስርተ ዓመታት የነበራትን ጥቅም ሊያሳጣ እንደሚችል ተናግረዋል። እንደ የአየር ጎላን የትራምፕን ውሳኔ የተቃወሙት የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪር እስራኤል በአካባቢው ላይ ያላትን የአየር የበላይነት ማስጠበቅ አለባት በማለት መናገራቸውን አልጀዚራ ዘግቧል። ሎኬድ ማርቲን የተሰራው ኢራንም ጋዛንም ሊባኖስንም ሶሪያንም ሲደበድብ የነበረው ኤፍ35 የጦር ጀት አሜሪካንን እስራኤልንና ሳውዲ አረቢያን በበርካታ የውጭ መገናኛ ብዙሃኖች ትልቅ መነጋገሪያ እንዲሆኑ አድርጓቸዋል። ከትራምፕ ጋር በነጩ ቤተ መንግስት ውይይት ለማድረግ ወደ ዋሽንግተን እንደሚያቀኑ የተነገረላቸው የሳውዲው አልገወራሽ መሐመድ ቢን ሰልማን ከጉዞቸው አስቀድሞ ከኢራኑ ፕሬዚዳንት መስድ ፔዚሽኪያን የተላከ ደብዳቤ እንደተቀበሉም አልጀዚራ በዘገባው ላይ አስታውቋል። መሐመድ ቢን ሰልማንን በነጩ ቤተ መንግስት ተቀብለው ለማነጋገር ሰዓታት የቀሯቸው ሳውዲ አረቢያ ወደ አብርሃም ስምምነት እንድትገባ ለማድረግ ዝግጅት ያደረጉት ትራምፕ ኤፍ 35 የጦር ጀት ለሳውዲ አረቢያ እንዲሸጥ ካደረጉ አገሪቱ በአረብ ሀገራቶች ብቸኛ ኤፍ 35 የጦር ጀት ያላት ሀገር እንድትሆን እንደሚያደርጋት ይፋ ተደርጓል። በፈረንጆቹ አቆጣጠር በ2020 ዩናይትድ አረብ ኤምሬት ከእስራኤል ጋር መደበኛ ግንኙነት ለመመስረት በመስማማቷ ምክንያት ትራምፕ ለሀገሪቱ ኤፍ 35 የጦር ጀት እንዲሸጥ ውሳኔ ቢያስተላልፉም የባይደን አስተዳደር ይህ ስምምነት እንዲቆም ማድረጉም አይዘነጋም። ለዩናይትድ አረብ ኤምሬት ኤፍ 35 የጦር ጀት ለመሸጥ የአብርሃምን ስምነት ያቀረቡት ትራምፕ ለመሐመድ ቢን ሰልማን ይህንን ስምነት እንደሚያቀርቡ ከወዲሁ ቅድመ ግምቶች እየተቀመጡ ይገኛል። የአሜሪካን የጦር መሳሪያ በገፍ ሲሸምቱ የነበሩት መሐመድ ቢን ሰልማን በዛሬው ሁለት ከዶናልድ ትራምፕ ጋር የሚያደርጉት ውይይት ከወዲሁ የበርካቶችን ቀልብ ስቧል። የተከበራችሁና የተወደዳችሁ የሀሳብ ሚዲያ ቤተሰቦች ለዕለቱ ያሰናዳንላችሁ መረጃዎቻችን የሰማችኋቸው ነበሩ። ጤና ያስጥልን።